እንዴት አላችሁ የተወደዳችሁ? ስለ ክላሲኮ እያወራ ነው። ኪሊያን ምባፔ ከጉዳት ተመልሶ የዛሬው ጨዋታ ላይ ይሰለፋል ተብሎ ይጠበቃል። በሳምንቱ አጋማሽ ከሀይታፌ ጋር በነበረው ጨዋታ ላይ አሰልጣኝ አንቸሎቲ በጉዳት ምክንያት ነው ቢሉም ብዙ ከስፔን የሚባለው ለዚህ ጨዋታ ላይ በተሟላ ዝግጅት ላይ እንዲገኝላቸው ስለፈለጉ ነው በዚያ ጨዋታ ላይ ያላሰለፉት። ኪሊያን ምባፔ በዚህ የውድድር ዘመን ክርስቲያኖ ሮናልዶ ወደ ማድሪድ በመጣበት የውድድር ዘመን ያስቆጠረውን የጎል ቁጥር ያህል አስቆጥሯል። 33 ጎሎች አስቆጥሯል። ከጃንዋሪ ወዲህ 2025 ከገባም በኋላ በላሊጋው የኪሊያን ምባፔን ያህል በርካታ ጎሎችን ያስቆጠረ ተጫዋች የለም። ነገር ግን በቅርብ ጊዜ በቤርናቤው አንዳንድ ተጫዋቾች ላይ የተቃውሞ ፉጨት ሲሰማ፣ የተቃውሞ ፉጨት ከተሰማባቸው ተጫዋቾች መካከል አንደኛው በጨዋታው ላይ ጭምር ያልተሳተፈው ኪሊያን ምባፔ ነው። ባለፈው ከአትሌቲክ ቢልባኦ ጋር በተደረገው ጨዋታ በቅጣትም በጉዳትም ምክንያት አልነበርም። ከአላቪስ ጋር በነበረው ጨዋታ ጥፋት ፈጽሞ በቀይ ወጥቶ ስለነበር ከጉዳት ነፃ ቢሆንም አይሰልፍም ነበር። ግን በአርሰናል ጨዋታ ላይ ተጎድቶ እንደወጣ እናስታውሳለን። በስቴዲየሙ ስክሪን ላይ ሲታይ የተወሰኑ የሪያል ማድሪድ ደጋፊዎች እሱ ብቻ ላይ አይደለም የጮሁት፣ ግን ተጮሆበታል ወይም ከደጋፊዎች ቁጣ የተጠበቀ እንዳልሆነ አይተናል። እንዲሁም በወረቀት ደረጃ ስናይ በተለይ አዲሱ ዓመት ከገባ በኋላ የጎል ሬከርዱን ስናስተውል በጣም ጥሩ የውድድር ዘመን ነው እያሳለፈ ያለው። 33 ጎል ገና ቀሪ ጨዋታዎች አሉ። ምናልባት የ40 ጎል ሲዝን ሊኖረው ይችላል። በመጀመሪያው ሲዝን የቡድኑ ዳይናሚክስ፣ የማጥቃት ዳይናሚክስ በተቀየረበት ዓመት ለመጀመሪያ ጊዜ ከፈረንሳይ ውጭ ወጥቶ ሲጫወት 33 ጎል ማስቆጠር ብቻውን በጣም ጥሩ ቁጥር ነው። ያው የምባፔ ስታንዳርድ በጣም ከፍተኛ ስለሆነ እና በማድሪድ ውስጥ ያለው የወል ስኬትም ሌላ መመዘኛው ስለሚሆን የግል የጎል ቁጥሩ ብቻ በቂ መለኪያ አይሆንም። ግን እንደዚሁ ካየ ነው በጣም ጥሩ የውድድር ዘመን ነው እያሳለፈ ያለው። ትልቁ ጥያቄ ግን በማጉሊያ መነጽር የሚታየው ግን በማግኒፋይንግ ግላስ የሚታየው ግን በትልልቅ ጨዋታዎች ላይ ያለው ሪከርድ ነው። በጠቅላላው ሪያል ማድሪድ በዚህ የውድድር ዘመን በትልልቅ ጨዋታዎች ላይ ያለው ሪከርድ ጥሩ አይደለም። በሁለቱም ክላሲኮች ተሸንፏል። በሁለቱ የማድሪድ ደርቢዎች ላይ አቻን የተለያየው የማድሪድን ደርቢ በቻምፒየንስ ሊግ ሁለተኛው ዙር ደግሞ ሲያሸንፍ በመለያ ምት ነበር ያሸነፈው። በአርሰናል በሁለቱ ጨዋታዎች ከፍተኛ ብልጫ ተወስዶበት ነው የተሸነፈው። በእነዚህ ሁሉ ጨዋታዎች በሚላን ሲሸነፉ፣ በሌሎችም ጨዋታዎች በትልልቅ ጨዋታዎች ሲቸገሩ ኪሊያን ምባፔ እንዲሁ ቀዝቃዛ ፐርፎርማንስ ነበር ያሳየው። እርግጥ በማድሪድ ደርቢ አቻ በተለያዩበት ጨዋታ ጎል አስቆጥሯል። በሲቲ ጨዋታ ላይ ሀትሪክ ሰርቷል። በጣም ጥሩን የተጫወተው የመልሱ ጨዋታ ላይ ሶስት ለአንድ ሲያሸንፉ፣ ግን ከዚያ በኋላ ባሉት አራት የጥሎ ማለፍ የቻምፒየንስ ሊግ ጨዋታዎች ከአትሌቲኮ ማድሪድ እና ከአርሰናል ጋር በነበሩ ጨዋታዎች ይሄ ተጫዋች የተጠበቀውን ያህል ልዩነት አልፈጠረም። በድምር በእነዚህ ጨዋታዎች ላይ ከአትሌቲኮ ማድሪድ ጋር እንዲያውም ወደ ተጨማሪ 30 ደቂቃ ስለገቡ በኋላ በመለያ ምትም ስላበቃ 210 ደቂቃን የተጫወተው ማለት ነው። 180 ደቂቃ አይደለም። የፍጹም ቅጣት ምትን ከማስገኘቱ በስተቀር በኋላ ቪኒ የሳተውን የፍጹም ቅጣት ምት ማለት ነው። በአጠቃላይ ከአርሰናል ጋር በሜዳ ውስጥ በቆየበት ጊዜ የመጀመሪያውን ጨዋታ 90 ደቂቃ፣ የሁለተኛውን ጨዋታ ጨዋታው ሊያልቅ ጥቂት ደቂቃዎች እስኪቀሩት ድረስ ተጫውቷል። በእነዚህ ጨዋታዎች ላይ ሶስት ኢላማቸውን የጠበቁ የጎል ሙከራዎች ብቻ ነው ያደረገው። በእነዚህ ጨዋታዎች ላይ 0.4 ኤክሲጂ ብቻ ነው የነበረው። ጥሩ አልተጫወተ። በሁለቱም ጨዋታዎች ላይ ደካማ ሬከርድ ነው የነበረው ስለዚህ እንደ ኮፓ ዴልሬ አይነት ትልቅ ጨዋታ ላይ ደግሞ እንደ ባርሰሎና ባለ ባላ ጋራ ላይ ጥሩ መጫወት አለ። አሁን እንግዲህ በሪያል ማድሪድ የሚታየው እንደ ዘጊቶ እንደመጣ የክርስቲያኖ ሮናልዶ ተተኪ ነው። ሮናልዶን ደግሞ የምናብራራው በሁሉም ረገድ በጣም አስደናቂ ተጫዋች ቢሆንም አንደኛው መታወቂያው የትልልቅ ኦኬዥኖች ተጫዋች መሆኑ፣ ኤልክላሲኮ ሲመጣ፣ የፍጻሜ ጨዋታዎች ሲመጡ ያኔ ነው ቤስቱን ሮናልዶን የምናየው። እስካሁን ድረስ ምባፔ ቢያንስ በሪያል ማድሪድ ተጫዋችነት በተሟላ ሁኔታ ይህንን ማሳየት አልቻለም። ሮናልዶ በትልቅ ጨዋታዎች ላይ ይሸነፍ ይሆናል እንደ ማንኛውም ተጫዋች፣ ግን አቲቲዩድን ታዩታላችሁ። መሸነፍ የማይፈልግ ተጫዋች ስለሆነ በከፍተኛ ሞቲቬሽን የሚጫወት ተጫዋች ነው። እምባፔ ያንን ፋይቲንግ እስካሁን ድረስ ባሉት ጨዋታዎች አላሳየም። ከመምጣቱ አስቀድሞ የተፈራ ነገር ቢሆንም ግን በነዚህ ትልልቅ ጨዋታዎች ላይ ደግሞ ከፊት ያሉ ተጫዋቾች የመከላከል አስተዋጽኦ በጣም አስፈላጊ ነው። በዚህ ውድድር ዘመን ከሁሉም የሪያል ማድሪድ ተጫዋቾች ከማጥቃት ተጫዋቾች አነስተኛ ኪሎ ሜትር በቻምፒየንስ ሊግ የሸፈነው ተጫዋች እሱ ነው። 75 ኪሎ ሜትር ብቻ ነው የሚሮጠው። የላካርቱ ሀው ጨዋታ ባርሴሎና ዘለግላለ ጊዜ ኳስ ሊይዝ ይችላል በቡድኑ ስሪት አሰራር ምክንያት። ስለዚህ ካርሎ አንቸሎቲ ከሁሉም የማጥቃት ተጫዋቾቻቸው ዲፌንሲቭ ሺፍት ይፈልጋሉ ማለት ነው። ያለ ኳስ ብዙ መትጋት ያስፈልጋቸዋል ማለት ነው። ጎል ማስቆጠር ብቻ፣ የጎል እድል መፍጠር ብቻ በቂ ላይሆን ስለሚችል፣ ሪያል ማድሪድ ደግሞ የጎል ችግር አለበት። በእርግጥ በቅርብ ጊዜ ባለፉት ስድስት ጨዋታዎች ምባፔ ራሱ ከአንድ ጎል በላይ አላስቆጠረም። በጨዋታ ወይ አንድ ጎል ወይ ምንም እያስቆጠረ ነው የሚወጣው። ይሄ ግን እሱ ጋር ብቻ ያለ ችግር አይደለም ሌሎቹም ተጫዋቾች ላይ ያለ ችግር ነው ሮድሪጎ በርካታ ጨዋታዎች ጎል አላስቆጠረም ይንከ አትሌቲኮ ማድሪዱ ጨዋታ በኋላ የመጀመሪያው ጨዋታ ላይ ያንን ድንቅ ጎል ካስቆጠረ በኋላ ሌላ ጎል አላስቆጠረ በጠቅላላው እሱ ሲመጣ የነበረው የኬሚስትሪ ጉዳይ ቪኒ ሮድሪጎ ቤሊንጋም እና ምባፔ አንድ ላይ እንዴት ይጫወታሉ የሚል ትልቅ ታክቲካዊ ጥያቄ ነበር ያ ጥያቄ ከስምንት ከዘጠኝ ወር በኋላም የተሟላ መልስ አግኝቷል ማለት አይቻልም። በቪኒ እና በእምባፔ መካከል ያለው ኬሚስትሪ እስካሁን ድረስ የተዋጣለት አይደለም። እንዲያውም ከቪኒ ይልቅ ከሮድሪጎ ጋር ያለው የሜዳ ውስጥ ግንኙነት የተሻለ ይመስላል። ከሮድሪጎ ጋር በየ13 ደቂቃው በፓስ ይገናኛል። ከቪኒ ጋር በየ19 ደቂቃው ገደማ ነው በፓስ የሚገናኝ። እንግዲህ ሜዳ ውስጥ ከሮድሪጎ ይልቅ ከቪኒሸስ ጋር ነው ተጠጋግቶ የሚጫወተው። ምክንያቱም ሁለቱም ቪኒ የግራ ክንፍ ተጫዋች ነው፣ ምባፔ የአክሲስ ተጫዋች ቢሆንም ግን በዝንባሌው ወደ ግራ የሚያደላ ተጫዋች ነው። ትልቁ ጥያቄ እንግዲህ ይሄ ነው። በሁለቱ ተጫዋቾች መካከል ያ ኬሚስትሪ በሚገባ አልመጣም። ይህ በላሊጋ ያለ ቁጥር ነው። በቻምፒየንስ ሊግ ካየ ነው እምባፔ ከሮድሪጎ ጋር በፓስ በየ23 ደቂቃው፣ ከቪኒ ጋር ግን በየ28 ደቂቃው ነው የሚገናኝ ወይም በዘጠና ደቂቃው ሶስት ፓስ ብቻ ነው ቪኒ ለምባፔ የሚሰጠው ማለት ነው። ምባፔ እንደ ፊኒሸር ስለሆነ እየተጫወተ ያለ። በሚገርም ሁኔታ ሮድሪጎ በዚህ ዓመት ከሰጣቸው አሲስቶች መካከል 55 ፐርሰንቱ ለዚህ ፈረንሳይ የተጫዋቸው የደረሱ ናቸው። ከቪኒ ደግሞ 25 ፐርሰንቱ ብቻ ናቸው። እነዚህ የኦፕታ ቁጥሮች ናቸው። ይሄ የሚነግረን ያ ተስፋ የተደረገው ኬሚስትሪ እንዳልመጣ ነው በእነዚህ ሁለት ተጫዋቾች መካከል እንዲያውም በዚህ የውድድር ዘመን የእምባፔን የተሻሉትን ፐርፎርማንሶች ብታዩ ከዛ የሲቲ ጨዋታ በስተቀር ያሉትን ፐርፎርማንሶች ብታዩ እምባፔ ጥሮ የተጫወተው፣ ቪኒ በቅጣት ምክንያት በዚህ የውድድር ዘመን ስድስት ጨዋታዎች ስላለፉት በነዛ ጨዋታዎች ነው ጥሮ የተጫወተው። በቅርብ ጊዜ ስለዚህ ጉዳይ ተጠይቆ ነበረ። ወደ ማድሪድ የመጣሁት ከቪኒሽስም ጋር መጫወት ስለፈለግኩ ነው፣ ያለ ቪኒ ሪያል ማድሪድን ማሰብ ይከብደኛል ብሎ ነበር። ነገር ግን ይሄ ኬሚስትሪ ይሄ መዋሃድ በደንብ እንዳልመጣ ያሳያቸኋል። ለምሳሌ በዚህ ዓመት ሁለቱ ተጫዋቾች አንድ ላይ 41 ጨዋታ ነው ያደረጉት። አንድ ላይ ጥቂት ጨዋታዎች ላይ ሳምፕል ሳይዞ ያንሳል። ምክንያቱም ቪኒ ስድስት ጨዋታ ነው በቅጣት ምክንያት ያልተሰለፈው። ሰሞኑን ደግሞ እምባፔ በቅጣትም በጉዳትም ምክንያት አልነበርም። ብዙ አይደለም አብሮ ያልነበሩበት ጊዜ። ሁለቱም ሜጀር የሚባል ጉዳት አልገጠማቸው ነገር ግን በእነዚህ 41 ጨዋታዎች ላይ የምባፔ በየጨዋታው ጎል የማስቆጠር ሬትን ብትወስዱ በየሶስት ጨዋታው ሁለት ጎል ያስቆጥራል። ቪኒ ባልተሰለፈባቸው ጨዋታዎች በየጨዋታው አንዳንድ ጎል ያስቆጥራል። እንዳልኩት ሳምፕል ሳይዙ ተመጣጣኝ አይደለም። ምክንያቱም አብረው ያልተጫወቱበት የጨዋታ መጠን በጣም ትንሽ ነው። ነገር ግን ይሄ የሚነግረን የተወሰነ ነገር ካለ ተጫዋቹ በጎል ማስቆጠር ብቻ ሳይሆን በሙቭመንትም ኳስ የበለጠ በመንካትም የበለጠ ተጽዕኖ በመፍጠርም ቪኒ ባልነበረባቸው ጨዋታዎች የተሻለ ሲጫወት እናያለን። የኬሚስትሪው በተሟላ ሁኔታ እስካሁን ድረስ አለመምጣትን የሚያሳይ ነው። ያው የምባፔ መምጣት የእሱ መምጣት አይደለም ችግሩ። ምባፔ አለ ማለት አንድ ክላስ ተጫዋች ቡድኑ ጨመረ ማለት ነው። ምናልባት የዓለም ምርጡ ተጫዋች ከለ ምርጡ ሁለት፣ ሶስት ተጫዋቾች መካከል አንዱን ማስፈረም ችግር ሊባል አይችልም። ነገር ግን እነዚህ ስታሮች ቪኒሸስ፣ ሮድሪጎ፣ ምባፔ፣ ቤሊንጋም ያሉበት ቡድን ውስጥ ትክክለኛውን ኬሚስትሪ፣ ቡድኑ ባላንሱ የተጠበቀ ሆኑ መገንባት ግን ሌላ ጥያቄ ነው። ቶኒ ክሩስ ለቀቀ። ሪያል ማድሪድ የክሩስ ታይፕ ሌላ ተጫዋች አላስፈረመም። አምና አራት አራት ሁለት ነበር የነበረው የቡድኑ ፎርሜሽን። ያለ ሴረብራል ተጫዋች ልክ እንደ ክሩስ ጨዋታ ኮንትሮል የሚያረግ ኮንትሮለር ሳይኖራቸው፣ ግን ይሄ የውድድር ዘመን ብዙ ችግሮች የነበሩበት የውድድር ዘመን እንዲሆን ሆኗል። ችግሩ የምባፔ መምጣት አይደለም። የምባፔን ቁጥሮች ካያቸዋቸው ትልልቅ ጨዋታዎች ላይ በቂ ተጽዕኖ እየፈጠረ አይደለም፣ ግን ሪያል ማድሪድ በትልልቅ ጨዋታዎች ላይ እንደ ቡድን ጥሩ እየተጫወተ አይደለም። ስለዚህ ችግሩ ምባፔ ብቻ አይደለም ቡድኑም ነው ማለት። አሁን እዚህ ላይ ነው ከአንቸሎቲ ባሻገር ያለውን ጥያቄ መጠየቅ የሚያስፈልገው። አንቸሎቲ ለኢንስቲትዩሽኑ ባላቸው ክብር ምክንያት የቶኒ ክሩስን ቦታ በዝውውር አልሞላልኝም ብለው ጥያቄ ሲያቀርቡ ወይ ቅሬታ ሲያሰሙ አልሰማናቸውም ግን ፕራይቬትሊ የስፔን ብዙሃን መገናኛዎች እንደሚሉት ሪያል ማድሪድ እዛ ቦታ ላይ ተጨማሪ ተጫዋች እንዲያመጣላቸው ጠይቀው ነበር አሰልጣኙ ተጨማሪ ተከላካይ እንዲገዛላቸው ጠይቀው ነበር አሰልጣኙ ይላሉ። አናውቅም፣ እንግዲህ እሳቸው በግልጽ እስካልተናገሩ ድረስ። ግን በጣም ለማድሪድ ቅርብ ናቸው የማድሪድ አንደበቶች ናቸው በሚባሉ ብዙሃን መገናኛዎች ይሄ ጉዳይ ዲስከስ ሲደረግ እንሰማለን። ግን ትልቁ ጥያቄ ደግሞ ምባፔን እንደ ተናጥል ካየ ነው። ግን የምባፔ መምጣት ነው የማድሪድን ዲፌንሲቭ ባላንስ ያፋለሰው ከተባለ አንዱም ለምሳሌ እንደ ቤንዜማ ጠንክሮ ከኳስ ውጭ የሚሰራ ተጫዋች አይደለም የሚል ፐርሰፕሽን ስላለ ነው። ያው ሁሌ ሶሻል ሚዲያ ላይ ሰርኩሌት የሚያደርግ በእሱና በሉዊስ ኤንሪኬ መካከል አምና በፓሪስ በታክቲክ ሩም ውስጥ የነበራቸው አንድ ቪዲዮ ነበር። ከኳስ ውጪ ማይክል ጆርዳን በማጥቃት ብቻ ጊዜ አልነበረም አንበሳ የነበረው ያለ ኳስ ውጪም ለቡድኑ ይሟሟት ነበር። የጆርዳን አድነቂ ነኝ ትላለህ፣ እንደዛ ምትል ከሆነ ደግሞ ጎል በማስቆጠር የሚችልህ የለም። ስለዚህ በእሱ አልጠራጠርህም፣ ግን በመከላከል አግዘን እያለ እየጮኸ ሊያስረዳው ሲሞክር እንሰማል። እምባፔን በተመለከተ በቅርብ ዓመታት የአይነት ፐርሰፕሽን አለ። በፓሪስም እንዲሁ አይነት ስሜት ስለነበር አሁን ትልቁ ጥያቄ በአትሌቲኮ ማድሪድ በሁለቱ ጨዋታዎች፣ በአርሰናል በሁለቱ ጨዋታዎች ይሄ ተጫዋች አንድም የታክል ታክል አልወረደም። አንድም ኳስ ኢንተርሴፕት አላደረገም። አንድም ጊዜ ብሎክ አላደረገም። አንድም ጊዜ ክሊራንስ አልነበረውም። ጥያቄ ይሆናል። አሁን ይሄ ነው የቡድኑን የዲፌንሲቭ ባላንስ አፕሴት ማድረግ የሚባለው። ግን ምባፔ መቼስ ምርጥ ሲጫወት ጎሎች ያስቆጥር፣ ምርጥ ሲጫወት ያንን ፍጥነቱን ያንን ክህሎቱን ሲያሳይ ነው። ለእንደዚህ አይነት ሞመንቶች ነው ተጫዋቾ የተገዛ ውል ነበር። ከአርሰናል ጨዋታ በፊት እዛ የአርሰናል ጨዋታ ላይ ያንን ማድረግ አልቻለም። በሁለቱም ጨዋታዎች ግን ኤል ክላሲኮም ደግሞ ሌላ ምቹ አጋጣሚ ነው። የመጀመሪያው ጨዋታ በነዛ ኦፍሳይዶች ምክንያት ለሱ ጥሩ አልነበርም። የባርሴሎና የተከላካይ መስመር ኩባርሲ እና ኢኒጎ ማርቲኔዝ ያሉበት የተከላካይ መስመር ስድስት ጊዜ ከጨዋታ ውጭ አድርጎት ስለነበር ልክ በሱ ደረጃ ያለ ኢስታብሊሽድ ስታር እንዴት በተጋጣሚ ቡድን የኦፍሳይድ ላይን በዛ ልክ ሰለባ እንደሆነ ለማብራራት ያስቸግር ነበር። ግን ያ የሪያዱ ጨዋታ ላይ ግን ምንም እንኳ አምስት ለሁለት ቢሸነፍም ሪያል ማድሪድ በእኔ አስተያየት ብቸኛው ጥሩ የተጫወተ የሪያል ማድሪድ ተጫዋች እምባፔ እኔ ነበር። ግን በሁለቱም ጨዋታዎች ተሸንፈዋልና ሌላ እድል ነው ለኪሊያን እምባፔ፣ ሶስተኛ እድል ነው። እንደዚህ አይነት ተጫዋቾች የሚመጡት ለእንደዚህ አይነቶቹ ጨዋታዎች ነው። ክርስቲያኖ በእንደዚህ አይነት ጨዋታዎች ላይ አስደናቂ ነበር። ሜሲ በእንደዚህ አይነት ጨዋታዎች ላይ አስደናቂ ነበር። ቤንዜማ በእነዚህ ጨዋታዎች ላይ አስደናቂ ነበር። እምባፔ ያንን ያደርጋል ወይ?